እጅግ ልዩና ውብ ድር በታሪካዊቷ ፒያሳ ላይ ይዘንሎ መጥተናል። ከአራዳ ፓርክ ፊት ለፊት ከአራት ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን ብር ከቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70 ፐርሰንት ለሚከፍሉ 30 ፐርሰንቱን

ሰላምላሰላምእና ጤናን ፍቅርን በረከትን ያደርልኝ ክብራትና ክብራን የሳድስ ቤተሰቦቼ እንደምንላችሁ ልኝ እንደምንስቆያችሁ ዛሬ በጣም አስገራሚ ነገር ነው የምነግራችሁ። እንግዲህ አለማችን ማታሰማን ጉድ የለም። እንግዲህ ይሄ ሰው የሲአይኤ የቀድሞ አባል የነበረ ነው፣ ኤክስ ሲአይኤ ሜምበር የነበረ ሰው ነው። አሁን ባለበት ሁኔታ ላይ በግልጽ ሲአይኤ እና ምስጢረኛው ማህበረሰብ አዳዲስ የሰው ዝርያዎችን ማለትም በጣም የሚያስደንቅ የሰው ዝርያዎች ሰዎችን ወደ ሌላ አይነት ቨርሽን እየቀየሩ ያሉበትን ነገር በተመለከተ ያጋለጠውን መረጃ ነው እዚህ ጋር የምትሰሙት። በጣም የሚደንቅ ነገር ነው። ቀጥዬ የማሰማቸው ነገሮች በጣም ይገራርማሉ። የሰው ልጅ አሁን ባለበት ሁኔታ ላይ አስደናቂ የሚባል ሂደት ላይ ነው ያለው። ለውጦች እየመጡበት ነው፣ በሰው ልጅ ተፈጥሮ ላይ እንግዲህ እየተቀየረ ነው። የሰው ዲኤንኤን እየቀየሩት ነው ያሉት ማለት ነው። ይሄ እየተቀየረ ያለው ዲኤንኤ ምን ይመስላል? የሚታዩት ነገሮች ምንድን ናቸው? ከጨለማው አለም ጋር የሚያስተሳስ የምታስረው ፕሮጀክት ምንድን ነው? እንደገናም ደግሞ የሰው ዝርያን የመቀየርና ሃይብሪድ የማድረግ ከሌሎች ነገሮች ጋር አዋህዶ አዳቅሎ ይዞ የመምጣት ሲክሬትን ነው። የቀድሞ የሲአይኤ አባል እያጋለጡ ያሉት እዚህ ቪዲዮ ላይ እንደምትመለከቱት በጣም የሚገራርሙ የሰው ተፈጥሮች እየታዩ ነው አሁን አሁን ባለንበት ዓለም ላይ ውድ ቤተሰቦቼ። እንግዲህ እንደሚታወቀው የሰው ልጅ በብዙ መልኩ የሚታወቅ ኢቮልቭ ያደረገበት ብለው እነሱ የሚያምኑት ነገር እንዳለው ይታወቃል። ወይም ደግሞ ሂደትን ተከትሎ እየተለዋወጠ ያለበት ነገር አለ ብለው ያምናሉ እንደሚታወቀው። ነገር ግን አሁን ባለው ዓለም ላይ እየሆኑ ካሉት ነገሮች መካከል አንደኛው ሰው ልጅን የእጅ ተፈጥሮ የእጅ ቅርጽንና መሰል ጉዳዮችን የሚቀይሩ ተፈጥሮዎች እየታዩበት እንዳለ በሰው ልጅ ላይ እየተነገረ ይገኛል። እነዚህ ነገሮች እንግዲህ ነገሮችን ለመያዝ እቃዎችን ለመያዝ እየተጠቀመ ያለበት መንገድ እንግዲህ በሚገርም ደረጃ ላይ ከዚህ ቀደም ከነበረው ይልቅ አሁን የሰው ልጅ ለውጥ እያመጣ ነው ያለው በተፈጥሮ ላይ በተለይ በተለይ አሁን የሰው ልጅ እየዋለ እየሰራ ያለበት ነገር በጠቅላላ ስታዩ ከዚህ ከሚጠቀማቸው ሄድፎኖች ማነው ሶሻል ሚዲያው ከሚጠቀመው ዶሚኔት ከሚያደርገው ነገር የተነሳ የሚሆነው ነገር የሰው ልጅን የእጅ ቅርጽ የተፈጥሮ አካሄድና መሰል ጉዳዮችን የሚቀያየሩ ወይም እየተቀየሩ ያሉ ነገሮች በትክክል እየተስተዋሉ እንዳሉ መረጃዎቹ ያሳያሉ። እሱ ብቻ አይደለም። ለምሳሌ የስፓይደር ፊንገርስ ወይም ደግሞ እነዚህ የሸረሪት እጅና እግር የሚመስሉ ነገሮች በሰው ልጅ ተፈጥሮ ላይ እየተስተዋለ እንዳለና ይሄም ነገር ደግሞ ጄኔቲካሊ የሰው ልጅን ወደ ሆነ ፍጥረት እየቀየሩት እንዳሉ የሚያሳዩ ምልክቶች እንዳሉ እየተስተዋለ ነው። አንዳንድ ጥናቶች እንደሚጠቁሙት ኢንክሪዚንግሊ ፍሪኩዌንት ኬዝ ኦፍ ሚስንግ ቶይ ኔል ኦር ሚስንግ ፊቭዝ ቶይ እየተባለ እየተነገረ ነ ያለው አምስተኛው ጣት እየተቀየረ ያለበት ደረጃ ላይ መረጃዎች እያሳዩ ነው ያሉት። በአንዳንድ ሰዎች እንዲሁ እንደቀላል ሊመስል ይችላል፣ ግን በተለያዩ ዓለማት ክፍሎች ላይ በሚሰሙ ሪከርዶች መሰረት በእጅ ጣቶችና በእግር ጣቶች ላይ ለውጦች እየተመጡ ነው። ሌላኛው አይን ላይ የሰው ልጅ አደገኛ ለውጦች እያሳየ እንደሆነ ዶክመንቶቹ ይናገራሉ ወደ ሌላ የሚመስል ፍጥረት ነው የሰው ልጅን እየቀየሩት ያሉት በዲኤንኤ ላይ እየተሰሩ ያሉት ነገሮች በአለም ላይ በተለያዩ ቦታዎች ላይ እነዚህ ምልክቶች እንዲታዩ እየተደረገ እንዳለ ይታወቃል በጄኔቲክ ሚውቴሽን ብለው እነሱ በሚሉት ብሉ ኤይድ የሆኑ ሰማያዊ አይኖች ያላቸው ሰዎች በተለይ እነዚህ ከኤሊየንስ ጋር ተያይዘው ስማቸው የሚነሳባቸው አካላት ከሌላ ኤክስትራ ትሬሽያል ከሆነው ዓለም ላይ ከሰው ፍጥረት ውጭ ካለው ዓለም ላይ የሚደረግ የማዳቀል ስራ እየበረታና እየመጣ እንዳለ እየተነገረ ይገኛል። እሱ ብቻ አይደለም። የሰው ልጅ የአይን መጠን ከተለመደው ጊዜ በላይ እየፈጠጠና እየተገለጠ ወይም እየተበለቀጠ ያለበት ሁኔታ እየተስተዋለ መኖሩንም ጭምር ሳይንስ አምነዋል። እነዚህ ጥናቶች እያሳዩ ነው ያሉት። ያ ነገር ደግሞ የሚያመጣው በጣም ብዙ ነገር ነው። እንደሚታወቀው የቀጣዩ ጄኔሬሽን የቀጣዩ የሰው ዘር ዝርያውን በተመለከተ እንግዲህ አሁን ባለው የቴክኖሎጂ አጠቃቀም ላይ በአይን ቅርጽ ላይ በከፍተ ከፍተኛ ደረጃ ላይ ለውጥ እየመጣበት እንደሆነ በሰው ልጅ ላይ እየተነገረ ነው ያለው። ይህም ነገር ደግሞ በአለማችን ላይ ያለው የፀሐይ ባህሪም ሌሎችም ነገሮች ብዙ ለውጦች ይዘው እየመጡ እንዳሉና የሰው ልጅ ወደ አልተለመደ ፍጥረታዊ አካል እየተቀየረ እንደሆነ የሚያሳዩ ብዙ ነገሮች እንዳሉ እየታየ ነው። አሁን ባለበት ሁኔታ ላይ የሰው ልጅ እንደገና የጀርባ አጥንት ቅርጹ ላይም ለውጦች እየመጡበት እና ወደ ሌላ ፍጥረት አለም ሬፕታይልስ ያላቸው አይነት ባህሪ እየተስ ያለባቸው ይሰዘሮች እየታዩ መሆናቸው ሳይንቲስቶቹ በተለይም የሲአይኤ የቀድሞ አባልና ሌሎችም አካላት በደንብ አድርገው እያስረዱ ያሉበት ሪዝን ግልጽ እየሆነ እየመጣልን ይገኛል። ይሄም ደግሞ ከተቀረው ዓለም ላይ በሌሎች አለማት ላይ ያሉ ባህሪያት ወይም ከሌላው ፍጥረት አለም ጋር ያሉ መስተጋብሮች እየተፈጠሩ ያሉ ተጽዕኖዎች ናቸው እየተባለ እየተነገረ ነው የሚገኘው። በጣም ብዙ መድኃኒት የሚወሰድበት ጊዜ ላይ ያለ ነው። እንደገናም የሰው ልጅ በስራው ባህሪ የሚቀመጥባቸው አቅማ ማመጦች ሌሎች፣ የመኪና አነዳድ፣ ሌሎችም ነገሮች በሰው ልጅ ጀርባ ላይ ኢምፓክት እየፈጠረና ያም ነገር ደግሞ በተለይ በላቦራቶሪ ከሚታደሰው የሰው ዝርያ ጋር በተያያዘ በጣም ብዙ ለውጦች የመጡበት ወደ ሌላ ፍጥረት ሬፒታይልስ ወይም ደግሞ የጀርባ አጥንታቸው እንደ አዞ የጎሉ ሬፒታይልስ የሚመስሉ ሰዎች ቁጥራቸው እየጨመረና እንደ በዓለማችን በተለያዩ ሪከርዶች እየተነገሩ እንደሆነ የሚያሳዩ መረጃዎች እየተሰሙ ነው ያሉት። እንደገናም ደግሞ በሚገርም ደረጃ በጣም ቢግ ኤንድ ሻይኒ ሄድ በጣም ብዙ የሚያብለጨልጭና ትላልቅ የራስ ቅል መጠን ከጊዜ ወደ ጊዜ በሰው ልጅ ላይ እየጨመረ መሆኑንም ጭምር እነዚህ ጥናቶች ይናገራሉ። እንግዲህ ወደ አፍ አካባቢ ላይ ሾል ያለ ወደ ጭንቅላት አካባቢ ላይ ሰፋ ያለ የኤሊየንስ የሚመሳስሉ የሰው ዝርያዎች የተፈጠሩ የመሆናቸው ነገር በግልጽ ዶክመንቶች ያሳያሉ። ለምን የሚለው ነገር በደንብ አድርጌ እነግራቸዋለሁ። የተለየ ፍጥረት ነው እየሆነ ያለው የሰው ልጅ በአጠቃላይ፣ በስነ ልቦና፣ በመዋቅሩም በፊት ከነበረው የሰው ዝር የተለየ ነገር እያሳየ ነው የሚለው በግልጽ እየታየ ይገኛል፣ በሳይንቲስቶቹ ማለት ነው። ሌላኛው በሰው ልጅ ዘር ላይ ከሚወሩት ነገሮች መካከል አንዱ የገዘፉ ቁመናዎች በተለይ ከአበላል ከአጠጣጥ ጋር ተያይዞ እየመጡ ያሉ ለውጦች እንዳሉበት የሰው ልጅ እየተነገረ ነው የሚገኘው። እንደገናም ከሌሎች ዓለማት ላይ የተዳቀሉ የሰው ዘሮች ከዚህ ቀደም ከነበሩት የሰው ዘሮች አሁን የዲኤንኤ ተፈጥሮ ተመልሶ ሪቫይቭ እያደረገና በመጨረሻዎቹ ዘመናት ላይ አስፈሪ የሚባሉ ነገሮች እየወጡ መሆናቸውን ዶክተር ሮበርት ኤም ከዚህ ቀደም የሰሩት የነበረ የዶክተር ሮበርት ጃኮብ ስራ አለ። በዚህ ጊዜ በላቦራቶሪ ተሰርቶ የነበሩ በጣም በርካታ የኢንቨስቲጌሽን ስራዎችን በተመለከተ የወጡት ጥናቶች ይህንን ያሳያሉ። ሌሎች ቪዲዮችን አሁን ጨምሬ ስለማሳያችሁ በደንብ እንድትረዱ ፈልጋለሁ፣ እንድጠብቁ ፈልጋለሁ። ምክንያቱም የሰው ዘርን ለመቀየር አሁን ባለበት ሁኔታ ሰው ወደ ሌላ ፍጥረት እየተቀየረ መሆኑን የሚያሳዩ ነገሮች ናቸው። በጣም ረጃጅም ቁመና ግዙፍ ግዙፍ የሆኑ የምዕራባውያን በተለይ ወደዚህ ወደ ደች አካባቢ ላይ ያሉ ሰዎች በጣም የገዘፈ ነገራቸው ከዚህ ቀደም የነበረ ከኤሊየንስ ጋር በተለይም ደግሞ ከሰማይ ተልከው መጥተው ለሰው ልጅ መልእክት እንዲነግሩ ተልከው ከነበሩ ፍጥረት አለማት ጋር ተዳቅለው የሰው ዘር እንግዲህ የምታውቋቸውን ጃያንት ጃያንት ኔፍሊም እነዚህ ግዙፍ ግዙፍ ፍጥረት አለማትን ፈጥረው እንደነበረ ይታወቃል። ያ ደግሞ ለረጅም ጊዜ ጠፍቶ ወይም ተደብቆ የነበረ ጂን እንደነበረ ይታወቃል። አሁን ግን ያን ጂን ሪቫይቭ እያደረጉት በላቦራቶሪ እየተሰራ በሞዲፊኬሽን እየተሰራ እንደ ም ደግሞ በሚገራርሙ ተፈጥሯዊ ግብአቶች እየተሰራ በሳይንቲስቶቹ ስራና ሞዲፊኬሽን የተነሳ የሰው ዘር ወደ ሌላ ፍጥረት አለም እየተቀየረ መሆኑን የሚያሳዩ ግልጽ የሆኑ ጥናቶች እየወጡ ይገኛሉ። አንድ የሌላን ሳይንቲስትንም ጥናት አሳያቸዋሉ። ከዚህ ጋር ተያይዞ በግንዛቤ እንዲኖረን ነው። እነዚህ እንግዲህ ማንካይንድ ሄዶ ሄዶ የሰውን ቅርጽ ከኤሊየንስ ጋር የሚያቀራርቡ አካሄዶች ምንድን ናቸው የሚለውን ጭምር በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። የሰው ዘር ወደ ሌላ ፍጥረተ ዓለም በተለይ አንድ የሚታወቅ በጣም ጠቃሚ የሚባል ጥናት ውጤት አለ። በተለይ የኤሊየንስ ጋር ተያይዞ ሃይብሪድ እየሆነ ነው የሰው ዘር የሚል እንግዲህ እነዚህና መሰል ጉዳዮችን በማጋለጥ በእጅጉ እየሰሩ ያሉት ሳይንቲስቶች የሚነግሩ ነገሮች ከዚህ ጋር የተያያዘው ነገር የሰው ዘር ወደ ሌላ ዘር የማዳቀልና የማምጣት ስራ ምን ያህል ኢፌክቲቭሊ ውጤት እያመጡበት እንደሆነ የሚያሳዩ ዶክመንቶች እየወጡ ይገኛሉ። ለዚህም ለምሳሌ ይህች ሳይንቲስት በጣም ረጅም ጊዜ የሚታወቅ አንድ ትንተናዎቿን በዚህ ስታጋልጥ ስትሳይ ምን እንደምትል ስሟት።

እንግዲህ ውድ ቤተሰቦቼ ይህቺ ሳይንቲስት እንደምትናገረውና እንደምታሳየው ከሰው ጋር የተዳቀሉ ፍጥረት ዓለም በሳይንስ በራሳቸው በናሳም እንደገናም ደግሞ በሲአይኤም የሚታወቁ በጣም በርካታ ነገሮች እንዳሉ እሷ የጻፈችው ከሃይብሪዳይዜሽን ጋር ተያይዞ ወይም ደግሞ የሰውን ዘር ከሌሎች ፍጥረት ዓለማት ጋር ሃይብሪድ በማድረግ በማዳቀል እየተሰራ ያለ ስራ እንዳለ ነው የምታጋልጠው። ያ ብቻ አይደለም። እሷ በጻፈችው መጽሐፍ ላይ እንደገናም በጥናችው ጥናት ላይ በትክክል በላቦራቶሪ የሚታወቁ እንደገናም ደግሞ የአሜሪካ መንግስትም የሚያውቃቸው አለም ላይ ያሉ ኢንፍሉዌንሻል የሚባሉ የሲክሬት ማህበረሰቦች በትክክል የሚያረቧቸው የሰው ዝርያዎች ቁጥራቸው እየጨመረ መሆኑን ታጋልጣለች። ስለ አንዲት ስለዚህ ሴት ነው የምታወራው። ይቺ ሴት እንግዲህ እድሜዋ ወደ 30 እስኪጠጋ ድረስ አባቷ አልነገራትም፣ ሃይብሪድ መሆኗን ማለት ነው። አባቷ በሲክሪት ፕሮጀክቶች ማለትም ከዚህ ኤክስትራ ትሬሺ፣ ሆኑ ከሆኑ ከተቀረው ዓለም ጋር ከሚመጡ ፍጥረታ ዓለማትን ተመልክቶ ጥናት የሚሰራ ሰው ነው፣ በላቦራቶሪስ በሲአይኤ በሌሎችም ታቅፎ የሚሰራ ነው። አታውቅም ልጅቷ ከሃይብሪድ መሆኗን አታቅም። አባትየው ነው የሚነግራት። በጣም ረጅም ጊዜ የተለየ ተፈጥሮ እንዳላት የምታረገው ነገር ሁሉ ዩኒክ እንደሆነ፣ ግራ እንደምትጋባ ትናገራለች። ነገር ግን አባትየው መጨረሻ ነው እድሜያው 30 ካለፈ በኋላ ሃይብሪድ መሆኗን ከሌላ አለም ከዩፎ እ ኤሊያን ከሚባሉ አካላት ጋር የተዳቀለችና በላብራቶሪ በእናቷ ማህፀን ውስጥ በዛ ሃይብሪዳይዜሽን ስራ እሷ የመጣች መሆኗን በትክክል እንደሚነግሯት አጋልጣ ትናገራለች። 5እንግዲህ እንደምትናገረው ከ25 የሚበልጡ ኤክስትራ ትሬሻያል የሆኑ ከሌሎች አምፊቢያን ስንም ጭምር የሚመስሉ ግማሽ ሰው ግማሽ ደግሞ አምፊቢያን ይሄ እንደ አዞ አይነት ተፈጥሮ ያላቸው በውሃና በመሬት ላይ የሚኖሩ አይነት ፍጥረታ አለማት የሆኑትን እነዚህን ፍጥረታት በትክክል በላቦራቶሪ የሚሰሩ የሚታወቁ የሰው ዘርን ወደ እነዚህና መሰል ጉዳዮች እየተቀየሩ ያሉ በብዙ መልኩ የሚታወቁ ሰዎች አሉ በሚል ታጋልጣለች። እንግዲህ በጣም ብዙ ነገር ነው እዛ ጋር የምታሳየው። ሳይንቲስቶቹ የሚሉትንም ጭምር በደንብ አድርጋ ገልጻ ታሳያለች። ነው ወይ ይሄ ነገር እየተቀየረ ያሉ ሰዎች ምልክትና ምሳሌ አሉ ወይ የሚለውን በተመለከተ በግልጽ የሚታይ በተለይ ይሄ የምታቁት በጣም ታዋቂ ቻናል ሂስትሪ የተባለው ቻናል በዚህ ጉዳይ ላይ በጣም ደጋግሞ ሰርቶታል። እዚህ ጋር እንደምታዩት ሂስትሪ በጣም ታዋቂ ቻናል ነው። እንደምታውቁት 15 ሚሊዮን ሰብስክሪፕሽን ያለው ትልቅ የዓለማችን ቻናል ነው። ኤቪደንስ ኦፍ ስትሬንጅ ሁማን ሃይብሪድስ ሪቪልድ የሰውና ከሌሎች ኤሊየን ከሚባሉ አካላት ጋር የተዳቀሉ ወደ ሌላ ተፈጥሮ እየተቀየሩ ያሉ የሰው ዝርያዎች መኖራቸው ተጋልጧል በሚል እዚህ ጋር ይሰሩታል።

የሆነ ነገር በተመለከተ በግልጽ የሚናገረውንና እዛ ላይ የተነተነውን ነገር ታያላችሁ። እሱ ብቻ አይደለም፣ በሚገርማችሁ ደረጃ ለምሳሌ በጣም ታዋቂ የሚባል አንድ ቤተሰብ አለ። ከዚህ ጋር ተያይዞ የተሰራ ዶክመንት አለ፣ ላሳያችሁ።

እንግዲህ ውድ ቤተሰቦቼ እነዚህ ሰዎች ቀደም ብለውም አሁንም እየቀረቡ ያያችኋቸው ያሉት በሃይብሪዳይዜሽን ፕሮጀክት አለ ኦልሞስት ሃይብሪድ የማድረግ የማዳቀል ፍቃድ ያላቸው ዘራችን ይዳቀል ብለው ፍቃድ የሰጡ ሰዎችን ይይዙና ዘራቸውን ከሌሎች አለማት ከመጡ አካላት ጋር የተዳቀሉ እነዚህ ልጆች ማለት በላቦራቶሪ በዚህ ደረጃ ከሌሎቹ ከፍጥረት አለማት ከሌሎ ኤሊየን ከሚባሉት አካላት ጋር መጥተው የተዳቀሉ እውነተኛ ሰዎች ናቸው።

በጣም ነው የሚገርመው። እንግዲህ እኒህ ሰዎች በሲክሪት ፕሮጀክት ነው እንደምታውቁት ሃይብሪዳይዜሽን ፕሮጀክት ነው። ሃይብሪድ የማድረግ የማዳቀሉ ፕሮጀክት ላይ በተመለከተ ፈቃድ ያላቸው ገንዘብ የተከፈላቸው ልክ ነው ዘሬን ማዳቀል እፈልጋለሁ ብለው ፈቃድ የሰጡ ሰዎች ናቸው እነዚህ 49 ለ51 ያክል ከሰው እና ከኤሊየን ከሚባሉት ከነዚህ ፍጥረት ዓለማት ጋር መጥተው የተዳቀሉ እንደገናም ከሬፕታይል ጋር ካላቸው ሰዎች ወይም ሂማኖይድ ሬፕታይል ሳሉ ከእነሱ ጋር የተዳቀሉ ከሌሎች ፍጥረት ዓለማት ጋር እና ዘራቸው እየተቀየረ ያሉ አይነት ሰዎች ናቸው። ስለዚህ ይሄም በተመለከተ ኦልሞስት እነዚህ ሴቶቹ ገንዘብ ተከፍሏቸው በብዙ መልኩ ማዳቀል ትፈልጋላቸው አዎ ብለው ተስማምተው የሚያደርጉት የማዳቀል አገልግሎት እንደሆነ ታያላችሁ ማለት ነው። ይሄንን በተመለከተ እንግዲህ በብዙ መልኩ የሚሰሩ ነገሮች እንዳሉና የሲክሪት ፕሮጀክት አካል እንዳለ ሲክሪት ወርልድ ሂውማን ሃይብሪድስ ነው የሚለው እዚህ እንደምታዩት። ስለዚህ ይሄ በጣም በሚያሳዝን ደረጃ ይሄ እንደ ፕሮጀክት እየተከናወነ እንደሆነ ልናውቅ ይገባል። ይህም በተመለከተ የተለያዩ ዶክመንቶች አሉ። ለዚህ የሚሆኑ ሪል ሰዎች ናቸው የተዳቀሉ ሰዎች ናቸው። ይሄ ነገር ሰው ነው ብዙ ጊዜ ላያቅ የሚችለው ከሌሎች ፍጥረት ዓለማት ጋር ፍትወት በመፈጸም ግብረስጋ ግንኙነት በመፈጸም እንዲዳቀሉ የማድረግና ከእርኩሳን ዓለማት ጋር የመገናኘትና ያንን እርኩሳን ዓለማት ዘርን ወደ መሬት አምጥቶ ይሄንን ነገር የመስራት ስራ እየተከናወነ መሆኑን ሲክሪት ፕሮጀክቶች ናቸው። ይሄንን ልናውቅና ልንረዳ ይገባል። አለም በምን ያህል ክፋት እየሄደች እንደሆነች በትክክል ትረዳላችሁ። ለዚህም የሆኑ መረጃዎችን ላሳያችሁ። እዚህ ጋ እንደሚያሳያችሁ ሳይኮሎጂስት ቱዴ በጣም ዝነኛ የሆነ ሚዲያ ነው ከ ኤሊየን ከሚባሉት አካላት ጋር የግብረ ስጋ ግንኙነት የሚያደርጉ ሰዎች መኖራቸውን እና በዛም ደግሞ በላብራቶሪ ደረጃ የተፈበረኩ እየተሰሩ ያሉ ወደ ሌላ ፍጥረት አለም የሰውን ዘር እየተቀየረ ያለበት ነገር እንዳለ ይነግራቸዋል። ይህም በጣም ታዋቂ ሚዲያ ነው። ስፔስ ኤሊየንስ አር ብሪዲንግ ዊዝ ሂውመንስ ዩኒቨርሲቲ ኢንስትራክተር ሳይ ሳይንቲስት ሳይ በሚል ደግሞ በተቃራኒ ያለው ነገር ምን እንደሆነ ሙግቱን እዚህ ዜና ላይ ያቀርበዋል። እሱ ብቻ አይደለም፣ ሌሎችንም መረጃዎች ላሳያችሁ ይችላለሁ። ኤሊየን

ፕሎት ቱ ኮንከር ኤርት የመሬትን እንዲቆጣጠሩ እነዛ ፍጥረት አለማት፣ አጋንንታዊ አለማት መጥተው የሰዎችን መሬት እንዲቆጣጠሩ ለማድረግ ይሄ ስራ እየተሰራ መሆኑን ሪሰርቸርስ በትክክል የሰሩትን ጥናት እኚህ ሳይንቲስት ናቸው። ዶክተር ዴቪድ ኤም ይባላሉ። ዶክተር ዴቪድ ኤም ጃኮብስ ረጅም ጊዜ በዚህ ዙሪያ ላይ እየሰሩ ያሉ ሰው ናቸው። ጥናት እያደረጉ ነው። ከኤሊየን ከሌሎች አለማት ጋር ከሚመጡ ፍጥረት አለማት ጋር ምናላሉ አሲሚሌሽን አሉ። ዴይ አር ሊቪንግ ሂር አሞንጋዝ ይላሉ። እኛ ውስጥ ነው ያሉት። ከኛ ጋር እየኖሩ ነው ያሉት just like everybody else ኢስ አሲሚሌሽን ኢስ ፕላኔታሪ አኪዜሽን በማለት በግልጽ ጥናታቸውን ያሳያሉ። ዎኪን አሞንጋዝ የሚል ኤሊያን ፕላንት ኮንትሮል ሁማኒቲ አቴስት በሚል የሰውን ዘር የመቆጣጠር ስራ በሚል እየቀረበ ያለው ጥናታቸውን በትክክል እዚህ ጋር ተንትኖ የሚዲያው ቀርቧል። አድርማቶ ግላይፊያ የሚባል ችግር አለ የሚታወቅ ነው እና ይሄ አድርማቶ ግላፊያ ማለት የእጅ አሻራ የእግር አሻራ አልባነት ማለት ነው፣ በሳይንሱ ላይ ሲጠና ማለት ነው ይሄ ግላቪያ የሚታወቀው ነገር ጄኔቲክስ ነው ይለዋል። ሳይንስ ሲነግረው እዚህ ጋር ጄኔቲክስ ነው ይላል። ባልታወቀ መልኩ ፉት ፕሪንት የእግርም የፊንገር ፕሪንት የእግርም የእጅም አሻራ አልባነት ማለት ነው። ይሄ ነገር ከምን ጋር ይያያዛል ብላችሁ ስታጠኑ ከጀርባ ከኤሊየን ጋር ወይም ከነዚህ ፍጥረት አለማት ጋር እየተደረገ ያለው ግንኙነት በሰው ዘር ላይ አሻራ አልባነት እያመጣ መሆኑን ጥናቱ በትክክል ይናገራል። እዛ ጋር ያሳያችኋል። እሱ ብቻ አይደለም ያላችሁ ኖ ፊንገር

ከዚህ ጋር ያለ ችግር ሆነዋል። ከዘር ወደ ዘር የሚተላለፍ ነገር ሆኗል። የእጅ አሻራ አልባነት በሚል ዓለም ላይ መቼም እጅ አሻራ የሌለው የለም። ከዚህ ጋር ተያይዞ ኤሊየንስ ስማቸው ይነሳል። ከኤሊየንስ ጋር የሚደረግ ዲቃላነት ወይም ደግሞ ዚህ የባዮሜትሪክ አይዲንቲፊኬሽን ነምበር ላይ አሁን በየቦታው ላይ የእጅ አሻራ ምን ተሰጥቶ ነገሮችን ለመመርመር ለመስራትና ለመቆጣጠር የሚደረግበት ነገር ላይ አዳጋች እና ከሌሎች ፍጥረት አለማት ላይ መጥተው ይህን ስራ የሚሰሩ አካላት ችግ ችግር ሊፈጥሩባቸው እንደሚችሉ የጥናቱ ባለሙያዎች ይናገራሉ። እንግዲህ በጣም በሚያሳዝን ደረጃ የሰው ልጅ በብዙ መልኩ እየተቀየረ ነው። ባድ ኒውስ ኦን ሂውማን ኔቸር ኢን ቴን ፋይንዲንግስ ፍሮም ሳይኮሎጂ በሚል የሰው ዘር ስለዚህ በብዙ መልኩ ለውጥ እያመጣ ነው። አሁን የምናየው የመጨረሻው ዘመን የጨካኝነት፣ የአውሬነት ሰው በሰው ላይ መጨከኑን ጥናቱ ሲያሳይ ማለት ነው። እንደገናም ደግሞ ቢሊቪንግ ካርማ በሜዲቴሽን በምን የሚታመነው ነገር ሌሎች ነገሮች አከታትሎ እያመጡ ያሉ ነገሮችን በደንብ ይነግራቸዋል። እንደገና እሱ ብቻ አይደለም፣ ዶግማቲክ ነገራችን ላይ ይሄ ኦቨር ኮንፊደንት የመሆን ከሰው በእግዚአብሔር ላይ ከሚታመነው ይልቅ በራሱ ላይ መታመን መጨመሩ ሞራል ሃይፖክራሲ ላይ በጣም በብዙ የሰው ልጅ ብዙ ለውጥ እያመጣ መሆኑን ብዙ ጥናቶቹ ከዚህ ጋር የተያያዙ ዘግቦ ያስቀምጠላቸዋል። በጣም የሚገርም ከነዚህ ጥናቶች መካከል አንዱ ዊ አር ሴክሹአሊ አትራክትድ ቱ ፒፕል ዊዝ ዳርክ ከጨለማው ዓለም ጋር የሰው ልጅ ፍትወት የመፈጸም ፍላጎቱ እየጨመረ ነው፣ በማለት ይሄ ጥናት ያሳያል ማለት ነው። ስለዚህም ከሌሎች የጨለማ ዓለማት ጋር ተያይዞ የሚመጡ ግንኙነቶች አሁን የሰውን ዘር ሃይብሪድ ለማድረግና ለመቀስቀስ ሌላ ዘር ለማቀላቀል ስፔስ አይሊየንስ አፕግሬዲንግ ዊዝ ሂውማንስ እየተባለ እየተነገረ መሆኑን በግልጽ ልናቅ ይገባናል ማለት ነው። የሰው ዘርን ለመቀየር ሰዎች አሁን ካሉበት ዝርያ ወደ ሌላ የመቀየር ስራ እየተሰራ መሆኑን ታያላችሁ።

እንግዲህ እዚህ ጋም የሚነግራችሁ ተመሳሳይ ነገር ነው የሰው ዘርን ለኤሊያን ዝርያ አሳልፎ የመስጠት እንደገናም የሰውን ዝር ዘርና ዲኤንኤ ሜካፕ የመቀያየር ስራዎች በከፍተኛ ፍጥነት እየተሰሩ ያሉበት ዘመን ላይ መሆናችንን በትክክል ይነግረናል። ይህም ዶክመንተሪ ሲናገር እዚህ ጋር እንደምታዩት ኤሊያን ሁማን ሃይብሪድ ሪቪልድ በማለት ይናገራል። እንግዲህ በብዙ መልኩ የተሰሩ ጥናቶች አሉ። እነዚህን እንግዲህ በጣም ዝም ብሎ ከተራ ሚዲያ አይደለም ወይ ደግሞ ከሆነ ቦታ ላይ አይደለም እየነገርኳቸው ያለሁት በጣም ትላልቅ የሚባሉ ሚዲያዎች በዚህ ዙሪያ ላይ በከፍተኛ ደረጃ ሪቪል የተደረጉ የተሰሩ ኢንቨስቲጌሽኖችን ይናገራሉ ማለት ነው። ስለዚህ የሰው ዘርን ለመቀየር እየተሰሩ ያሉ ነገሮች በጣም ብዙ ናቸው። በጥንት ዘመናት ላይ ከነበሩ ከነዚህ አይነት ቅርጻ ቅርጾች ምንድን ነው የምንማረው? ማለት ከእንስሳትና ከሬፒታይልስና እንደ እባብ፣ ዘንዶ ካሉት እና ከሰው ዘር ጋር የማዳቀል ነገር በጥንትም እንደዚህ አይነት ነገር እንዳለበት ጭምር የምናውቃቸው የምርምር ውጤቶችን በጥንቱም እንደነበሩ እንደገናም አርኮንስ ሬፕቶይድስ ምናምን የሚባሉ አሉ። እንደሚታወቀው ለምሳሌ ድራኮኒያንስ የሚባሉ የሰው ዝርያዎች እንዳሉ የምናውቃቸው ነገሮች አሉ። እነዚህም በተመለከተም የምታዩቸው የሰውን ዘር ወደ ሌላ ለመቀየር እየተሰራ ያለ ስራ እንዳለ የኖስቲሲዝም አስተምሮትን መሰረት አድርገው ይዘው የመጡ አካላት አርኮንስ ተብለው የሚታወቁት ከዚህ የተዳቀሉ ከእርኩሳን መናፍስቶች ጋር ተዳቅለው በምድር ላይ ብዙ ነገር እንዳለ የሚያሳዩ ናቸው ሬፕታይሊያን ሆን ሂውማኖይድ የሚባል ወይም ከሪፒታይልስ ጋር እንደ ዘንዶ እንደ አዞ አይነት ነገር ካለባቸው አካላት ጋር የተዳቀሉ የሰው ዝርያዎችን ተመልክቶ እየተነገሩ ያሉ ነገሮች በጣም ብዙ ናቸው። ውድ ቤተሰቦች፣ ስለዚህ ሁል ጊዜ በነገሮች ላይ ነቅቶ መጠበቅ ማወቅ ያስፈልጋል። እንግዲህ በብዙ መልኩ የሚታወቁ ስራዎች ስታዩና ስታሰላስሉ የሰው ዘርን ዝርያን ሙሉ ለሙሉ ለመቀየር እየተደረጉ ያሉ ነገሮች ምንድን ናቸው? እንደገናም ደግሞ እየተሰሩ ያሉ ስራዎች ምንድናቸው የሚለውን ማሰላሰል ያስፈልጋል። በሺህ ዘመናት ላይ የጥንት ዘመናት ላይ ከክርስቶስ መወለድ በፊት የነበረው ልክ ነው፣ በጣም በከፍተኛ ደረጃ መናፍስታዊ ዲቃላዎች በብዛት ይበዙ እንደነበረ ይታወቃል። ከዛ በኋላ የጠፋ ነው። ነገር ግን በመጨረሻው ዘመን ላይ የጥንት የተጣሉት እርኩሳን መናፍስቶችና ኤሊያን የሚባሉት ከሌላ ዓለም ላይ የሚኖሩ ልክ የዘፍጥረ ስድስት ላይ ከእግዚአብሔር ተልከው መጥተው ወደ ምድር ከሴቶች ቆንጆች ጋር ተጋብተው ልጆች ወልደው ከእግዚአብሔር ተለይተው እርኩሳንነትን በምድር ላይ ያስፋፉትን የኔ ፊልም እና መሰል ዝርያዎችን የተመለከቱ አይነት ነገሮች እንደማለት ነው። አሁን በመጨረሻው ዘመን ላይ ከነዚህ አካላት ጋር የሚደረግ ግብረ ስጋ ግንኙነት አለማችን ላይ ጨምሮ እየቀጠለ መሆኑን የሚያሳይ ነው። የሰው ዘርን ለአንዴና ለመጨረሻ ወደ ክፉ ዝርያ ለመቀየር ይደረገ ያለ ስራ እንዳለ እንድትረዱ ይሄ መረጃ አካፈልኳችሁ። ይሰውረን ይታደገን። ጌታ እግዚአብሔር በዚህ ዘመን ላይ ካለ የሰው ያጋንንታዊ ክፋት ነጥሎ እንዲያወጣን እንጸለያለን። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይል ግልማ እውቀት ታላቁ እግዚአብሔርን ታከብራለች። እጅግ ልዩና ውብ ድር በታሪካዊቷ ፒያሳ ላይ ይዘንሎ መጥተናል። ከአራዳ ፓርክ ፊት ለፊት ከአራት ኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲ ሲዞላችሁ መጥቷል። ባለ 1 መኝታ ከ441 ሺ ብር፣ ባለ 2 መኝታ ከ855 ሺ ብር፣ ባለ 3 መኝታ ከ11 ሚሊዮን ብር ከቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ ዕድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ